እንዴት ነው? ሰላም ላንተ እግዚአብሔር ይመስገን። ሁሉ አመን እግዚአብሔር ይመስገን። ጌታ ኢየሱስ ይባረክ። እሺ፣ ምን ይሄ ልጅ በቴክስት ያወራህኝ እንትን አይደል ፕሮፋይል ላይ? አዎ፣ በቴክስት አውርተን ነበር። አዎ አዎ። በቴክስት ምንድነው ያወራህኝ? ከዛ በኋላ ምንድነው እስኪ ተናገርና መጀመሪያ። ከዛ በኋላ ግን አንዳንድ ቅድመ ሁኔታዎች አሉ ታውቃለህ፣ ከወሬው በፊት አንዳንድ ነገሮች መሟላት ስላለባቸው ማለት ነው። ችግር የለውም። በቴክስት ስናወራ አክቹዋሊ እኔ ሰራበት የነበረውን ነገር ነግሬህ ነበረ። አሁን ወደ እናት ቤተክርስቲያን ወደ ኦርቶዶክስ ከመመለሴ በፊት የነበሩ ነገሮች ነበሩ፣ ሰራቸው የነበሩ ስራዎች ነበሩ። እሱ ደግሞ ወጣቱን ወረዲ በደንብ ያስተምራል ብዬ ያሰብኳቸው ስለሆነ እስካሁን ድረስ አፍኜ ቁጭ ያልኳቸው ነገሮችን ናቸው ያው ለራሴ ለደህን ደህንነትም ስትል አንዳንዴ፣ ግን አሁን ወረድ ያለው ነገር ለመናገርም ነገሮችንም ለማጋለጥ አሁን ላይ አሪፍ አሪፍ ሰዓት ላይ ስለሆነ ካንተ ጋም ከመዝሙር ያሬድም ጋር ምናምን ወረድ አሁን ከእሱ ጋር አውርተናል፣ አንድ ፕሮግራም ይዘናል። ሌላ ከአንተ ጋም ደግሞ ወረድ ቀጠሮ ይዘን ነበረ፣ ግን ያው ሊመቻች አልቻለም ነገሮች። እሺ፣ ብራዘር ምንድነው ያለኝ ጋይ ከአንዳንድ አገልጋዮች አሉ እና ስለ አገልጋዮቹ ስፔሲፊክ፣ ስለ አገልጋዮቹ ሳይሆን ስለግል ላይፋቸው ሳይሆን ሰዎች እንዴት እንደሚጭበረበሩ ያ፣ ሰዎች እንዴት እንደሚጭበረበሩ እሱን ነገር ለማሳየት ነው እዛ ውስጥ ነበርኩኝ ብሎኝ ነው ያወራል። እና ቅድሚያ ምን አለ መሰለ ብራዘሬ፣ ማስረጃ አለ ከነሱ ጋር እንደነበርክ የሚያሳይ ነገር፣ ምን አለ እንድና ምን ማለት ነው ይሄ ነገር የምርም ከዛ እንደሆነ፣ ለምን ስማቸውን ለማጥፋት እንዳልሆነ። አሁን ትክክለኛ መረጃዎች ያሉ መረጃዎች አሉ። ግን እሱን መረጃ የምናወጣ ከሆነ እኔ የተወሰነ ሰዓት ራሴን መደበቅ የሚገባኝ ነገር ይኖራል። ምክንያቱም ቪዲዮቹን አይወል ዩትብ ላይ የተለቀቁ ቪዲዮዎቹን ሁላ ዲሊት አድርገዋቸዋል አብዛኞቹ አሁን አውሶ ከእስራኤል ጋር ያልኩሁን የነሱ የእሱ ቪዲዮዎች ከኔ ጋር የሰራቸው ሁላ ዲሊት ተደርገዋል። ዩቲውብ ላይ ሁላ አሁን ገብተ ሰርች አድርጋ ታገኛቸው። ምክንያቱም በጣም ከባድ የሆነ ሰዓት ላይ ታስታውሳለ፣ ይሄ ጣራ ላይ የወጣው ልጅ በቃ፣ የጣራ ላይ የወጣው ልጅን ሰዓት ላይ እኔ ነበርኩኝ ያኔም ፕሮፖዛሎች መሰራ የነበረው። ከዛ በኋላ ያሉ ቪዲዮዎች አብዛኞቹ፣ ከዛ በፊት የነበሩ ቪዲዮዎች አብዛኞቹ ቪዲዮዎች ጠፍተዋል። ኦልሬዲ ሀይድ አርገዋቸዋል። ሰርች አድርጋ አታገኛችሁም። የእኔ ቪዲዮ ከተለቀቀ በነጋተው ነው የሱ ቪዲዮ የተሰራው። መጀመሪያ የኔም ቪዲዮ እንትን አይደል፣ ከዛ በኋላ ነው። ከዛ ግን ኦልሬዲ ውስጡ ላይ በጣም ብዙ መረጃ እጅ ላይ ሲኖር ደግሞ አንዳንዴ ላይ ለህይወትም ትፈራለህ። ሊገሉኝም ሞክረው ነበረ። መውጣት ሞታት ስለነበረብኝ ነው የወጣሁት። ከዛ በኋላ ግን ረዥም ጊዜ አሁን እንግዲህ ሁለት ዓመት ወደ ሶስት ዓመት አካባቢ ሆኖ ድምፄን አትፍጭ ቁጭ ያልኩት እስካሁን ማለት ነው። አሁን ስታቃለ መቼስ አብረሃቸው ትሰራ ከነበረ ድምፅህን ያውቁታል ወይ ይለዩታል፣ እርግጠኛ ነኝ። ስለዚህ አሁን ስልክ ስለተቀየረ ምን ስለተቀያየረ ምናምን ሙሉ ነገር አድራሻዬንም ስለቀየርኩ መኖሪያ ከተማ ሁላ ነው የቀየርኩት በእነሱ ምክንያት የዋትሳፕ መልእክቶች አሉ። ምንላላካቸው የነበሩ ከሰዎች ጋር ሪከርድ ስንደራረግበት የነበሩ መልእክቶች አሉ። ሰዎችን ላይክ ትንቢት ተብሎ የምናወራቸውን ሪከርድ አርጌ ምልካቸው ለነሱ ማስተላለፋቸው ሁላ መልእክቶች ምናምን አሉ። ያ ሁላ እጄ ላይ ነበረ አለ እስቲል ግን፣ ያንን ለማድረግ ደግሞ ታውቀዋለህ በጣም ከባድ ነው የሚሆነው ያንን ይፋ ወጣ ማለት ለራሴ ሴፍቲ በጣም ምትን ነው። አሁን ደግሞ አዲስ የተጀመረ አንድ ፕሮጀክት አለ ኦልሬዲ እጅ ላይ የመጣ መረጃ ከነሱ ጋር በጣም ብዙ ሰዎች ላይ ኮንታክት ስለነበረኝ፣ ችግሩ ደግሞ ያው ነው። አሁን መረጃ ደግሞ አሁን አዲስ የመጣው ደግሞ መረጃ ትንሽ ለየት ያለ ነገር ነው። ደግሞ አዲስ የተጀመሩት ፕሮጀክት አለ ሶሱን እሱን እሱ ማካለጥ ካልጀመርኩኝ ለእኔ ላይክ ወጣቱ እየሄደበት ያለው መንገድ ከባድ ነው። ያን ይለ የምንባዋል ከሆነ ርሚ ደፍሬ ወይ ለቅቂያቸው እንግዲህ የሚሆነው ማየት ነው። ከዛ በኋላ ኦራይት፣ ምን እናደርጋለን። በቃ አጠር አድርገህ ሀሳቡን ማናገር ከፈለግ ስሚንሽን ሳታደርግ ለምን ያለ መረጃ ያለ አንዳንድ ነገሮች እዚህ ፐብሊክ ላይ ወጥቶ ስለ ሰው ማውራት ታውቃለህ ወንጀልም ነው ባረለ እኔ ደግሞ አንተን አላውቅህም፣ በፎቶ አላውቅህም፣ ስምህን እንኳን አላውቅም፣ ቴክስትን ያየሁት እንጂ ሌላ ስላንተ ማቀው ነገር ስለሌለ አሁን ገና ለሱ ሌላ እምነት ናቸው ብዬ የፈለግኩ ነራ ማለቱ። አንደኛ እንትኑ እንትንና ዛሬ የተወሰነ ነገሮችን ዝም ብዬ የነበሩትን ፕሮሰሶች ልንገርህ እና ከአንተ ጋር በውስጥ ሙሉ ዶክመንቶቹ እልክልሃለሁ እጄ ላይ ያሉትን ማስረጃዎች። አልራይት፣ ከኔ ጋር ሳይሆን ከመዝሙር ያሬድ ጋር ኦልሬዲ ከተነጋገራችሁ ከእሱ ጋር ትጨርሳላችሁ። ግን ስም ሜንሽን ሳታደረግ የፈለግከውን መናገር ትችላለህ። ስምንት አጣራሽ አይ አሁን አክ የነበሩትን ፕሮሰሶች በደንብ ላስረዳህና እኔ ከቤተክርስቲያን ያደግኩት ኦርቶዶክስ ገብርኤል ውስጥ ነው ያደኩት። ከልጅነት የጀምሮ ላይክ ድቁንና እየተማረ ያደገ ልጅ ታውቃለህ፣ ሰንበት ትምህርት ውስጥ ያደግኩኝ ልጅ ነኝ። ምናምን የሆነ ሰዓት ላይ ወጣትነቱ ሲመጣ ያው ስታፈላ ትወጣ የለ ከቤተክርስቲያን የወጣውበት ሰዓት ላይ ከቤተሰብ የሚጣለውበት ሰዓት ነው፣ እና በዛ ሰዓት ነው እነሱ ጋር የተገናኘንባቸው። ግን ይሄ አሁን ትንቢት ተብሎ የሚነገረው የትንቢት መረጃ ይሄ ትንቢት ብለን እኛ አልሬዲ እዛ ውስጥ ቸርቹ ውስጥ ትንቢት ተብሎ የሚሰሩ ትንቢቶች እኛ ነበር ምንሰበስባቸው። መረጃዎቹ ለምሳሌ ላይ አንድ ሰው ይመጣል። የሚመጣውን ሰው እንቀበላለን። አጠገብ ቁጭ ቤ እንደ ጓደኛ አወራሃለሁ። ሶ ሳወራህ ሪከርድ አረጋሃለሁ። ሪከርድ ማድረግህን እያንዳንዷን የምጠይቅህን ጥያቄዎች እና የምትመልስልኝ ይመስ- ሪከርድ ይደረግና ያ ሪከርድ ተጽፎ ዋትሳፕ ላይ ለሚያገለግለው ሰውዬ ይላክለታል። እያንዳንዷን ስንልክልህ ምንልካት ስቴፕ አለች ስምህን፣ ከዛ በኋላ የመጣበትን ጉዳይ ቢ ካስነገርከኝ ምናምን ያችን እያንዳንዷን መረጃዎች ያ ይላክልሃል ማለት ነው። እነሱ እስከሚመጡ አብዛኛውን ጊዜ አራት ሰዓት ላይ ምናምን ነው የሚገቡት ብዙ ጊዜ እስከሚመጡ ድረስ ያችን እያጠኑ ነው የሚመጡት ከመጡ በኋላ ነው ያ ነገር እንደ አዲስ ላይክ ትንቢት ተብሎ የሚነገረው የነበረበት ላይክ እኔ ስሰራበት የነበረውን ስቴፕ ነው ደ ማስረዳ ከዛ ግን ከኔ ውጭ አራት አምስት ልጆች አሉ ያን የሚሰሩ እኔ ከላይ ሆኜ ቼክ አደርጋቸው ነበረ እቆጣጠራቸው ነበረ የሰው ቤት ዘሎ መግባቱ ላይ የሰው ቤት ምናምን ነበረ፣ መረጃ ለመውሰድ ይሄ ቤት ውስጥ ጸሎት እናደርጋለን በሚል ሰበብ እንቀርብና ቤትህን እናያለን። የቤት ከለር ምናምን ሲነገር ሰምተህ ታስታውሳለህ። ትንቢት ተብሎ ቤት ቀለሙ እንደዚህ ነው ምናምን፣ ኦልሬዲ ላይክ እኛ ገብተን የያዝናቸው ነገሮች ናቸው፣ መረጃዎች የሚወጡት። ቀለም፣ እንደዚህ ያለ የቤት ቀለም፣ እናት እንደዚህ፣ የእናት ስም እንደዚህ ነው ምናምን ኦልሬዲ ያንን መረጃ ከሰጠናቸው በኋላ ነው እነሱ በትንቢት መልክ በምናምን በምናምን እዛ ጋር የሚደረገው። እና አብዛኞቹ ሰዎች የሚሰሯቸው በቃ ተንኮሎቹን ብታያቸው እያንዳንዷ በደንብ ጣሊያን ሀገር ያለ ማፊያ፣ የተደራጀ ማፊያ አለ። ዳትስ በቃ የኦርጋናይዜሽኑ እነዛ ነው፣ አሁን ያለውን ስትራክቸር። አሁን ደግሞ ሌላ አዲስ ፕሮጀክት፣ የተጀመረ ፕሮጀክት አለ ጎዳና ልጆች ላይ ተብሎ የጎዳና ልጆችን ወረዲ እያነሱ ፒክ እያደረጉ ለዚህ ስልጠና ትሬን የሚያደርጓቸው ልጆች አሉ። ጀምሮታል። ወረዲ ላይ ያዩክና ፍጥነትህን ምናምን መልሙላ ያስገቡሃል። ስትገባ ግን የሚሰጥህ በሳምንት ውስጥ ቅዳሜና እሁድን ለምትሰራው አስር ሺህ ብር ምናምን ምታገኝ ትችላለህ። ግን ያንን ስትሰራ የነበረበትን እንትን ከዛ በኋላ መውጣት አትችልም። አንተ መረጃ ጀሌ ስለሚኖርህ ወይ ይገሉሃል፣ ወይ ያጠፉሃል። ልክ እኔ ልወጣ ስል የመጨረሻ የኢሳትን ፕሮግራም ታስታውሳለህ? የነበረውን ኢሳት ላይ የተለቀቀውን፣ እኔ እንጃ ብሮዬ፣ እኔ እንጃ። ኢሳት ላይ ሜይ ቢ የሚያውቁት ሰዎች ይኖራሉ። ኢሳት ላይ የተለቀቀ አንድ መረጃ ነበረ። ያንን መረጃዎችን ምናምን ካወጣን በኋላ ነው ወረ በቃ ድምፄን አጥፍቼ ጠፋሁት እና አሁን እነዚህም ብልህን እንትኖች በስርዓት መረጃዎቹ ዋትሳፕ ላይ የተላላኳቸውን ቮይስ ሪከርድ ሳረጋቸው የነበሩ ከዛ በተረፈ እኛ እነሱ ሌላ ሀገር ላይ ለኮንፈረንስ ተብሎ ሲሄድ እኛ ሁለት ቀን ቀድመን ሄደን የምናረጋቸው ስራዎች እያንዳንዳቸውን ያኝን ስራዎች ከሙሉ መረጃ ምክንያቱም ወጣቱ መመለስ አለበት። ከነ ወረቀት ጽሁፎቹ፣ ከነ ቃል ምልልሶቹ፣ ከነ ስልክ ድምፅ፣ የስልክ ድምፆች ጥሪዎች አሉ ያወሯኋቸው ሪከርድ የተደረ እነዛም ሁላ ነገሮች አንድ ላይ ላይክ በስርዓት በቃ ወጣቱ መመለስም ስላለበት የተሳሳተ መንገድ ላይ ያሉ ልጆችም ወደ እውነተኛው መንገድ መምጣት ስላለባቸው ያንን ማድረግ ወስ ወስኜ ኦልሬዲ በቃ የመጣሁበትም ነገር ያ ነው። ለዛ ነው በውስጥ ያሉትን ነገሮች ልክልሃለሁ ያልኩት። ታያቸውና እያንዳንዳቸውን መረጃዎች ከኔ ጋርም ፐርሰናሊ በደንብ በስርዓት ቪዲዮ ኮል በደንብ ደውዬ አወርሃለሁ ያለውን ነገር መተዋወቅም ካለብን ችግር ስለሌለው ከዛ ግን ራሴን ካወጣሁኝ ለራሴም ያው መጥፎ ነገር ስለሚሆን ነው። ችግሩ ስላለ መግባት ምክንያቱም የተረጋጋ ህይወቴን ደግሜ መረበሽ መበጥበጥ አልፈልግም። ስለዚህ ያንን እንትን መረጃዎቹን ምናምን አርገን ያው ወጣቱንም ማስተማሪያ እነሱም እንዲመለሱ ከመዝሙሪያ ድጋ ምንድንነገረኝና ረ አውራው እና አንድ ላይፍ ላይ በስርዓት አውርተናል። ያሉትን ነገሮች ኦርቶዶክስ መመለሴንም ረዲ ቄደር መጠመቄን ምናምን ያሉትን ነገሮችን ነግሬው በስርዓት ኮንታክት ነንበርህን ቴክስት አርግልኝ ብሎ ኮንታክት ነንበርን ቴክስት አርጌለት፣ አለ ወይ እስካሁን ሜቢ አልደወለም፣ ግን ነግሬዋለሁ። የነበርኩበትን ሂደቶች ሁላ ከአውርቼበት አውርቼዋለሁኝ፣ እና ያንን እንትን በደንብ በቃ ማጋለጥ ያለብኝን እንትኖች አሁን ባጋለጥ ደስ ይለኛል፣ ምክንያቱም አሁን እየመጣ ያለው እንትን ከባድ እየሆነ ነው። አሁን የሚመጣው የተያዙ ፕሮጀክቶች እጄ የመጡት ፕሮጀክቶች ከባድ ናቸው። እነሱም ፕሮጀክቶች ደግሞ እንዲጀምሯቸው አልፈልግም። ምክንያቱም አብሮ የሚሰሩ ልጆች ማውቃቸው ልጆች፣ ታወራለህ። ስቲል ያሉ ልጆች አሉ እዛ ውስጥ። ስቲል ላይ ሄዶም ይከፍታለህ እንትን ነው ቸርች ይከፈትልሃል። ከሆነ ስቴፕ በኋላ የሆነ ስቴፕ ላይ ስትደርስ ከዛ ስቴፕ በኋላ ቸርች ይከፈትልሃል። ራስህ ወይ አገልጋይ ትደረጋለህ እዛው ታገለግላለህ። ይሄ መጀመሪያ መረጃ ከመሰብሰብ ትጀምራለህ፣ ወደ ላይ ታድጋለህ ምናምን ከዛ አሁን የዳይመንድ ተወሰደበት የተባለው ልጅ ታሪክ ምናምና እኔ የሰራኋቸው ጥፋቶች ናቸው አብዛኞቹ። እና ያንን ሁሉ ጥፋቶችን አሁን እንግዲህ ተመልሰ ወደ አምላክ መታ ይቅርታ ጠይቀ ቄደሬን ተጠምቄ እመቤቴ ሙሉ ነገሬን አስተካክላለኝ የተሻለ ስራ፣ የተሻለ ህይወት እየኖርኩ ያለሁበትን እንትን አሁን ላይ ተመስገን ነው። ግን ያንን ሁላ እንትን አሁን ሰው ማወቅ አለበት ምክንያቱም ርሜ አሁን ጊዜው የቴክኖሎጂው ጊዜም ብቻም ሳይሆን ወጣቱ እየተበላሸ ነው። ማይሆን መንገድ ላይ ያሉ ልጆች አሉ። እነሱን ለመመለስ ቢያንስ ከሆነ የኔ ህይወት መማሪያ ከሆናቸው። ስለዚህ ያንን በማሰብ ነው ባለፈውም ሳወራህ የነበረው ለዛ ነው። ኦራይት አሁን ለጊዜው ከሌ ከሌ ከሌ ከሌ ማለት ፐርሰናሊ አንችልም መረጃዎቹን ይዘን ግን በመረጃ ማድረግ እንችላለን። መረጃዎች ካሉ ኤኒታይም ስፔሻሊ እሱ ጋር መዝሙረ ጋር ብዙ ሰዎች ስለሚኖሩ ብዬ ነው እሱ ጋር አውርታቸው ተነጋግራቸው፣ ያለውን ነገር አመሻሽታቸው ለሰዎች መማሪ። አሁን የምትላቸው ነገሮች የከተማ ልጅ ሆኑ፣ የከተማ ልጆች ይህን ነገር እንትን ይላሉ ብዬ አላስብም። ይሸወዳሉ። በዚህ አሁን ቀይ ቤት ነው ጥቁር ቤት ነው ቢለኝ እኔ እ ማለም ቁጥር አይደለም። እንዳዘሚሰች ግን ይጠቅማል ብለህ ካሰብክ እኔ አሁን ፐርሰናል ምን አምናለው መሰለህ፣ ሰው መሀይም ካልሆነ በስተቀር አንድ ሰው ተአምር ማለት በጣም በጣም ቀላል ነገር ጣም እንደው የቤቴን ቀለም ቢያውቅ ምን አገናኝ እግዚአብሔር ደበኋላ ሰዎች እኮ እምነታቸውን አለማወቃቸው ነው እንጂ እምነት አስተምሮ ነው ከጌታ ከተማር ነው አስተምሮ ጋር ይገናኛል ወይስ አይገናኝ ነው በመጀመር እንጂ የሆነ ቦታ ያለው ኡስታዝ ወይም ፓስተር ጥሩ ስለሆነ ጥሩ ፓስተሮች ሊኖሩ ይችላሉ። ለምሳሌ በጣም ጥሩ የሆኑ ዲሰንት ጸባይ ያላቸው በስርዓት የሚያገለግሉ ቃሉን የሚሰብኩ እነሱ በገባቸው ልክ ማለት ነው። ግልክ ነው ማለት አይደለም። ጥሩ የሆነ ደግሞ ኡስታዝ ሊኖር ይችላል። በጣም አሳምሮ የሚናገር ሰዎችን የሚያከብር፣ የተራበ የሚያበላ፣ የተጠማ የሚያጠጣ ኡስታዝ ሊኖር ይችላል። እስኪ ጌታ ኢየሱስ ክርስቶስን ስለካደ ለእኔ ምንም አይደለም፣ ለእኔ ምንም አይደለም። እና ፖይንቱ ግን ከታች ላሉት ሰዎች ነው ፖይንቱ፣ ትምህርቱ እዛ የምንማረው ትምህርት የጌታ ትምህርት ነው ወይስ አይደለም? ጥሩም ሰው ያስተምረው ታውቃላችሁ ጌታ እኮ ታጋላር በአህያ በኩል እንደተናገረ አህያዋ እንድትናገር አድርጎ በአህያ በኩል እንዳስተማረ አንድ ሰው የመጽሐፍ ቅዱስ ላይ ያለ ታሪክ ነው ምነገር እና ጌታ በፈለገው ይሰራል። ኢቭን ጌታ ሁሉንም ይጠቀማል። ግን እስኪ ምንድነው ቫሉ የሚያደርገው ትሪክ የሚሰራው ወደ ቤተክርስቲያንም የማይቀራል ወደ እግዚአብሔር ምንም ስለ ቃሉ ሀሳብ የሌለው ሰው ላይ ነው እንጂ ተአምር ምን ዝሙት የሚጥለው ሰው ተአምር እንዴት ተሰራብኝ ብሎ ማ ማሰብ ትቢትም ነው። ባይዘወ እውነት ነው። ስለዚህ ይጠቅማል ብለህ ካሰብክ ግን በደንብ አውሩና ከመዝሙረህ ጋር ሲገባ ነው የምነግረዋለው። አውሩና በደንብ ተነጋገሩና እንደዚህ አይነት ነገሮች ምናልባት የሚጠቅሙ ከሆነ እንትን አለ ማውጣቱ አስፈላጊ ከሆነ ማለት ነው። ላይክ በጣም አስፈላጊ ከሆነ ግን ይሄ ፎር ሹር። አሁን ከታችን ኮመንት ያየኩኝ የተለመደ አይነት አይ ነው። አሁን የእርሜ አዲስ ፕሮጀክት ያልኩ ዋናው ኬዝ ያልኩ ማውራት የፈለግኩት አዲሶቹ ፕሮጀክቶች ላይ ነው። አዲስ ፕሮጀክት፣ የተነደፈ ፕሮጀክት አለ አንድ ሶስት ቤት ብዙዎቹ ጋር ሰርቻለሁ እኔ ነው ላይክ ሶስት አመት ከነሱ ጋር ነበርኩኝና አውቀዋለሁ የትኛው ቤት ጋር ምን እንደሚደረግ። አሁን የተጀመረው ነገር ግን ይሄ ወረዲ ስምና ስልክ የምናምን የምናምን ጉዳይ አይደለም። ከዛ ያለፉ ነገሮች መጥተዋል። እና ይሄ በስርዓት ኦኬ እንትን እናርጋ። ወንጀል ነው፣ ጉዳይ ወንጀል ከሆነ ደግሞ በህግ ነው መጠየቅ ያለበት። አሁን ይህ እኮ የሚመጣው ከእንትን አንጻር እኮ ነው። ገብቷል። ይቅርታ እኔ ከእናንተ አላውቅም ግን ፐብሊክ ስታደርግ አንዳንዴ ህግ አለማወቅ የሚባል ነገር አለ አ አንዳንድ ነገሮች በቃ ወንጀል ከሆኑ እነዛ ነገሮች ትሪክ ከሆኑና በሃይማኖት ስም የሚሰሩ ከሆነ ምንም ማታረጋቸው ነገሮች አሉ። ለምሳሌ ምንም የማታረጋቸው ነገሮች ማለት ነው። ግን ችግር ከሆነ ለምሳሌ ወንጀል ከሆነ የሚሰራው ነገር በህግ በኩል መሄድ እስካለበት ይሄዳለን። ነገሮችን ከዛ ቀስ ቀስ ያርግ፣ ፐብሊክ ፐብሊክ ፐብሊክ ፐብሊክ ፐብሊክ እያረግ ትሄዳለህ እነዚህ መረጃዎች ምናምን ካሉ፣ ግን ምንም ላይ የሚታዩ የሚታዩ ነገሮች ካሉ እንትን ካል ፖስት እራሱ ብታረገው እኮ በጣም ብዙ ሰው እውነተኛ ነገር ከሆነ ማለት ነው። የኢሳቱን መረጃ እንኳን ያንን የመሰለ መረጃ አቀነባብረን ከተለቀቀ በኋላ እኮ ራሱ ምንም የለወጠው ለውጥ የለም። በጣል ሰው ምንም እንግዲህ የኢሳቱ ቢያስ በትንሹ ወደ አርባ ምናም ደቂቃ የተሰራ ዶክመንታሪ እንትን ነው። ያንን እንኳን የተሰራ ሰዓት ላይ ያንን ሁላ መረጃ የሰጠን ሰዓት ላይ እንኳን በመኪና ለመገጨት ነው የተረፈኝ እንጂ ምንም ሌላ የተረፍኩት ነገር የለም። ገብተዋል። ያንን የመሰለ መረጃ እንኳን አውጥተህ መንግስት ጋር ምንም ወረድ ወደ ህጉ እንኳን ምትለው ነገር አይደለም። ግን ሰው ሰምቶት ህግ ምንም ያላደረገው ነገርማ ምን አለ መሰለህ አንድ ሀገር ላይ ስንኖር ማለት ነው እኛ አንድ ሀገር ላይ ስንኖር እንደ እግዚአብሔር ቃል ትኖራለህ። ከዛ በኋላ እንደ ህግ ነው የምትኖር፣ እንደ ሀገሪቱ ቅ ቅልቱቻል በራዘር እኔ አሁን እኔ ከእናንተ አላቀ ሚቅርታ የእኔን ሀሳብ ነው እሺ የምነግራችሁ። ይቅርታ ከታች የሚደብራችሁ ካላችሁ አንድ ሀገር ላይ ስንኖር እግዚአብሔር አለ በቃ ማን እንደራደርበት በዛ በእምነታችን በዛ በትምህርታችን በእግዚአብሔር በጌታ በኢየሱስ ክርስቶስ በሱም ትምህርት እሱ ባለን ነገር ሁሉ አንደራል። ከዛ ግን ከእግዚአብሔር በታች ግን ደግሞ መንግስት አለ። አላቀርም አላቀርም። እና አሁን እንደዚህ ነው እንደዚህ ነው እንደዚህ ነው ለማለት ለምሳሌ በህግ እስከ ምን ሄዳችኋል? ፐብሊክ የሆነ ነገር እኮ ዝም ተብሎ እኮ እንትን አይባልማ። በህግ እስከ ምን ሄዳችኋል? ከዛስ በኋላ እንዴት ነው የተፈጠረው? አሁን አንተ አላውቅም ከምን አንጻር እንደዛ እንደምትለው አሁን ያለውን ነገር እራሱ አላውቅም። አሁን አንተ እራሱ አንዱን ካላውቅም ብያለሁ አቅድም ብሩ እንደዛ ስለሆነ ወንጀል ከሆነ በቃ በህግ ነው የሚታየው። ወንጀል በዚህ ሶሻል ሚዲያ ላይ በጣም ተለምዶ ነው እንጂ ወንጀል፣ ኤርሚያስ ወንጀል ሰራ፣ ኦኬ፣ ወደ ህግ ነው። ኤርሚያስ የሚሰራው ነገር ፐብሊክ ሲሆን ግን ምን ይደረጋል? ፐብሊክ ላይ ይዳኛል። ለምሳሌ ፐብሊክ በማስተምሮ አስተምሮ ፐብሊክ ላይ እዳኛለሁ። አረና ፐብሊክ ለምሳሌ ከቤተክርስቲያኗ ውጭ የሆነ ትምህርት ለምሳሌ ኔ እያወራው ድንገት ኦኬ ቤተክርስቲያን እንዴት ታስተምራለች ብዬ ግን የማታስተምረውን ነገር ካወራው ምን ባላለ ፐብሊክ ይወጣና እ ኤርሚያስ እንደዚህ እንደዚህ ብሎ ተናግሮ ነበር፣ ያ ነገር ልክ አይደለም ወይ ራሴ ይቅርታ መጠየቅ አለብህ ወይ ማድረግ የሚችለውን ነገር ማድረግ አለብህ ወይ ራሴ መስተካከል አለብህ ልክ እንደዛ ማለት ነው። ወንጀል ከሆነ ግን ነገሩ ወደ ህግ ነው የሚሄደው አሁን ከህግ በላይ ምን አለ ታዲያ አንደባደም መቼስ ከዛ አንጻር እንትን በል ግን እንደዚህ የሶሻል ሚዲያ ነገር ከሆነ ፐብሊክ የሚደረጉ ነገሮች ከሆኑ ግን ሞር ከመዝሙረ ያሬድ ጋር በደንብ አውሩና የሚደረገው ነገር አለ በቃ እንደዛ እናረጋለን እሱን አናግረው እንዳያሉትን ነገሮች መለጌታ ያገባቸው ኮመንቶች ምናምን እንትን እንላለን